ሰላም አለይኩም ወረህመቱላሂ ወበረካቱሁ ውድ የተከበራችሁ ተከብራችሁ የስማኤል ቻናል ቤተሰቦች እንዴት ናችሁ? እኛ ደና ተምዲላ። ይሄንን የመሰለ እቃዎች ዛሬ ይዤላችሁ ብቅ ብያለው። ይሄን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እስቲ ያሳድጉን። ሰብስክራይብ አድርጉት። ሰብስክራይብ ሊንቀሳቀስ አልቻለም እና በጣም የሚያምር ዘመናዊ ዘመናዊ እቃዎች ማግኘት ከፈለጋችሁ እስማኤል ፈርኒቸርን ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። ይሄንን ቪዲዮ እስከ መጨረሻው ተከታተሉት ለምን አንዳንድ የሚጠቅሙ መረጃዎች አሉ። ዋጋውን ማስቀመጥላችኋል ያለው ወቅታዊ ዋጋ እና ደግሞ ምን መሰራት ምን አለመሰራት እዚህ ላይ እንዳለ የሚስጥራዊ ነገሮችም የሚባሉ ነገሮች አሉ። እነሱንም በደንብ አብራራላችኋለሁኝ። ይህ ቪዲዮ እስከ መጨረሻው ከኔ ጋር ሆኑ፣ ተከታተሉ። ለምን ትጠቀሙበት አላችሁ እንጂ አትጎዱበትም ማለት ነው። ስታዩ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሼር ሼር እያደረጋችሁ ላልደረሰው አዳርሱ። ይህን የመሰለ በኤችዲፍ የተሰራ በአንደኛው ኤችዲፍ በአዋሳ ኤችዲፍ ነው የሰራ ናቸው። እዚ ጋር በሜትር ከአምሳ ነው የተሰራው። ይሄ አልጋ በጣም ዘመናዊ አልጋ ነው። እዚች ጋር ኮስሞቲክስ ነች፣ ኤችድሬሲንግ በሜትር ከሃያ ነው የሰራ ናት። ከነ ወንበሯ ነው የምትመለከቷት። እቺ ኮስሟ ወንበሯ ነች። እቺ አብራ የተሰራች ነች። ወንበሯ እንደዚህ ቆጭ አርጋችሁ እቺን ትከፍታላችሁ። እነዚህ ወንበሮቹ ስትጨርሱ ወንበሯን ወደ ውስጥ አስገብታችሁ መጠቀም ትችላላችሁ። ለተለያዩ እቃዎችም መጠቀም ትችላላችሁ። እንደዚህ ቁጭናልና ያው እቺን መሳቢያዋ ሁለት መሳቢያ አላቸው። በዛ በኩል እነዚህ የአልጋዎቹ መሳቢያ ናቸው። እነሱም እንደዚሁ ሁለት ሁለት መሳቢያ አለው። ይኛው ሁለታች ሁለት መሳቢያ ነው። በጎን ያለችው መሳቢያ ናት። እዚህ ጋር ቁጭ ብላችሁ ከጨረሳችሁ በኋላ እንደዚህ ማስጠጋትም ትችላላችሁ። አለበለዛም በሯን ከፍታችሁ ውስጥ ታስገባላችሁ። እነዚህ ፍሬሞች ናቸው። በፍሬም ድርድርን የሰራ ነው። በጣም የሚያምር ስራን የሰራ ነው። ኮስሞ በጣም ለየት ያለች ኮስሞኖች ለመጀመሪያ የሰራ ናቸው ነው እነሱ ከኢንተርኔት ላይ አውርዶ መሰለኝ ፎቶን ይዘው የመጡት የሶማሊያ አልጋ እንደሚባለው እንደዛ ያለ ነገር ነው። እኛ ደግሞ እንደዚህ አሳምረን የሚጨመርበትን ዲዛይን ጨምረን የሰራ ናቸው። ከለር ምርጫቸው የነሱ ነው። እኛ ደግሞ የማቀላቀል ከለር በነጩ ያደረግ ነው፣ በራሳችን ነው። እነሱ የሚያምር ከለር ጋር እንዲሆን ስለፈለጉ ትንሽ እንደዚህ ደመቃርቦት ያሳያል። እዚህ ጋር በግርጌ በኩል ነው የምታዩት፣ ተንቀሳቃሽ ነው፣ በግርጌ ነው። እንደፈለጋችሁ መዞር ትችላላችሁ። ስፋቱን አያችሁት? የፈለጋችሁትን እቃ ማስቀመጥ ይችላል። እነዚህ የተበሳሱት አየር እንዲያስወጡ ነው። ልክ ስትቀመጡበት አየር ይወጣል ይገባል። ስፖንጅ ተጨፍልቆ እንዳይቀር ማለት ነው። ፈልጋችሁትን ብርድ ልብስ ማንሶላ የሚይዝላችኋል። በዛ በኩል ያለው ኮሜዲ ነው። በዚህም ተመሳሳይ ነው። ተንቀሳቃሽ ናቸው። በነገራችን ላይ እነዚህ ኮሜዲኖቹም የሚንቀሳቀሱ ናቸው። ቤታችሁ ምናልባት የሚጠባችሁ ከሆነ አንስታችሁ በአንድ ጎን ማስቀመጥ ትችላላችሁ። እንደዚህ መሳቢያ በስላይደር ገጥመንላችኋል። ጽድት ያለ አልጋ ሰርተናል። ይሄ ከላይ ችፑድ አለው ከታች በብረት በወፍራም ብረት ነው የበየር ነው። ይሄ ቁም ሳጥን አራት ተከፋች ነው በኮንፈርት ነው። ከላይ የኮንፈርት መስቀመጫ አለው። ይሄንኛው መሳቢያ ነው ስላይደር የተገጠመለት። ይሄ ባለቤቱ ነው፣ በጣም ደስ ብሎታል። እዚህ ሁለተኛ ፈለክ እንደያልኩት ነበርና እየሳቀ ነው፣ በጣም ደስ ብሎት እያየው ነው። ይሄ የሱ አልጋ ነው። እንዳጋጣሚ የሱ አልጋ ሜትር ከ80 ነበር ያዘዘው። እንደዚህ በሚያምር ሁኔታ አሰርተናል። ከለር ነው የሚላየው እንጂ እንትናቸው አንድ አይነት ነው እቃቸው ከለሩ ግን የሁለታቸውም ይለያያሉ፣ ከለራቸው ማለት ነው። እዚ ጋ እንደምታዩት ያው ሁለት በር አላቸው። ከላይም እንደዚሁ የኮንፈርት በር አላቸው። እነዚህ የላይኛው እነሱም እንደዚሁ በአንድ ተከፋች ናቸው። በጎን እና ጎን ያለውን እንትን ያደረግ ናቸው፣ ስላይደር እነዚህ ፓርቲሽን አያቸዋቸው። በዛር ግንበታል ፓርቲሽኑ አራት ፓርቲሽን ነው የተደረገለት በጣም የሚያምር ነው። ጀርባውም እንደዚህ እንደምታዩት ኤችዴፍ የተሰራ ነው በ06 ጀርባ የመታንዳት ወፍራም ነው። እነዚህ እዚህ ጋር የምታያቸው እነዚህ ተንሸራታች ናቸው። ያችት እዚህ ጋር መስቀያ በአጭር ስለፈለገ ለጃኬት ብቻ ብሎ እንደዚህ አሳጥረን ነው ሰራንዳት። የራሳቸውን ምርጫ ነው እንደዚህ ተንሸራተው፣ ይህም እንደዚሁ መደርደሪያ ነው የተደረገው እና ይሄ ቁምሳጥን ስታዩት ተደራራቢ ነው። እያንዳንዱ ይነሳሳል ቦታቸው ላይ በፈለጉት ቦታ ላይ መግባት ይችላሉ። ለካንዶሚኒየም ምንም እንዳያስቸግሩ ተደርገው የተሰሩ ናቸው። ያችት በጣም የሚያምር አርገ ነው የተሰራው። ጽድት ያለ ስራ ነው የሰራ ነው። ማዘዝ ከፈለጋችሁ ያው በጎን መስታት ውስጥ ነው። ቀረጻ ላይ በቃ በጣም ደስ ብሎታል። እዚህ ጋር እንደዚህ አድርገን በሁለት ሜትር ነው ወደ ጎን በሁለት ከምሳ ነው። እዛ ጋር ቀደም ኮስሞ እንዳሳያችሁ እችም ተመሳሳይ ናቸው የክለር ልዩነት ነው እንጂ ተመሳሳይ ኮስሞ ናቸው። ወንበሩ እንደዛው ኤችዲኤፍ ከለር ነው የሚያለያያቸው። ቁመታቸው ምኑ ምኑ ሁለቱም አንድ አይነት ነው። አንድ አይነት ስራ ነው የሰራ ነው። ጓደኛሞች ናቸው። ወደ ሀርቡ የሚሄር ነው። አሁለን ጭን ዝግጅት ጨራርሰን ቪዲዮ እየቀረጽኩ ነው እንደያችሁት እዛ ጋር ያያችሁት እዚህ ጋማለ ከዳይም ያለው ያንኛውም እንደዚህ ሆነው እንደምትመለከቱት የኤችዲኤፍ የከለር ልዩነት ነው ማለት ነው። እንደዚህ የኛውን መሳቢያው እንደዛው አንድ አይነት ነው። ሌላኛውን ሌላኛውን ቁልፍ እንፈልጋለን ብለው ቁልፍ ገጥመንላቸዋል። እንደዚህ ግጥም ያለ እንትን ናቸው። ይህንኛው ትንሽ ከለሩ በእርሳስ እናንት ነው ያምራል። እኔ ወድጅ አለሁ። ያው የሰው ምርጫ ሁሉም የተለያየ ነው። ያንኛው ያምራሉ ና ሚላሉ እስኪ እናንተስ በኮሜንት የትኛው ከለር ያምራል እና ኤችዴፍ በነገራችን ላይ በጣም ብዙ አይነት ከለሮች አሉ እቺ ቲቪ ስታንድ ነች በጣም የምታምር ቲቪ ስታንድ ነች። በሜትር ከአምሳ ነው የሰራናት። እስከ አምሳ አምስት ኢንች አካባቢ ትይዛለች። ሁለት መሳቢያ አድርገን የሰራናት በጣም የሚያምር ገራሚ ስራ ነው የተሰራው። ይሄንን ማዘዝ የምትፈልጉ ልጆች ካላችሁ በዋትስአፕ፣ በቴሌግራም ጻፉልኝ፣ ሪከርድ አስቀምጡልኝ። ማዘዝ ለምትፈልጉ ልጆች እዘዙ። ቤታችን መታችሁ ጽድት ጽድት ያለ እቃዎች ነው የምትወስዱት በጣም የሚያምር ቲቪ ስታንድ ነው። ምንም አይነት እንካን ላት ስለተዘጋ የተሰራችው እና እዚህ ጋር ያው የዛንኛው ጋር ማች ስለነበሩ እዚሁ ላይ መለስኳቸው። በዛኛው በኩል ትላል ዛሬ ሚራል የሚዋት ዱላ ይዛ ነው ጥበቃ የያዘችው። በጣም ወደውታል። ከካሜራ ጀርባ በጣም ብዙ ሰው አለ። በጣም ብዙ ያየ ነው ተተው በሉ ብያለው። አያቸዋቸው በጣም የሚያምር ገራሚ እቃ ነው። ኤች ዲኤፉ ደግሞ በጣም ቆሻሻ መቻል የሚችል ነው። በነገራችን ላይ ያዛችሁ ልጆች ካላችሁ በኤምዲኤፍ መቀየር ከፈለጋችሁ መቀየር ይቻላል። እኔ ጋር ያለ በውስጥ አናግሩኝ፣ ያልወሰዳችሁ ቀይርላችኋለሁኝ። በኤች ዲኤፍ እንደዚህ አድርገን አሳብደን ነው የምንሰራላችሁ። የሚያምር ነገር ማለት ነው። እነዚህ እቃ ላይ እኔ በራሴ ብዙ ነገሮችን ጨምሬ ነው የሰራቸው። ወንበሮች አይነች ነው። እንደዚህ ውስጥ ላይ ማስገባት ትችላላችሁ። ቦታችሁን የሚያጣብቅ ከሆነ ተጠቅማችሁ ስጨርሱ እንደዚህ ትመልሱታላችሁ። ይሄም እዚህ የምታዩት ግርጌው ተንቀሳቃሽ ነው። ቅድም እዛ ጋር ሳንነግራቸው ነው መስል ያለፍኩት። ይሄ ግርጌው በአንድ ጎን ማድረግ ትችላላችሁ። በዚህ ጋር አድርጋችሁ ወደዛ በየብቻ ማስቀመጥ ትችላላችሁ። መኝታ ቤታችሁ እንደ ወንበር መጠቀም ትችላላችሁ። አገልግሎትም ሰፊ አገልግሎት አለው። እንደፈለጋችሁ ትጠቀሙበታላችሁ። ቅድም ሳነግራቸው ያለፉት ነገር ነበርና ይሄ ጎኑ አምሳ ስፋት ነው የምንጠቀመው። የዚህ ጎን አምሳ ነው ስፋቱ። ወደ ላይ ደግሞ ሁለት ሜትር ከአምሳ ነው ያደረግነው። ይሄ ስፋቱ 50 ነው፣ ወደ ላይ 250 ነው። ወደዚህ ወደ ጎኑ ደግሞ ሁለት ሜትር ነው። እቺን ሰባ ነው ያደረግናት። አራት ሳቢያ አላት። ጎኗን 70 ነው ያደረግናት። ይሄንኛው ሁለቱን በአንድ ነው ያደረግነው። መሀል ላይ ክፍል ናቸው። እንደዚህ ሲንሸራተት ሁለቱ ክፍል ይተገናኛል። ሜላይኛው ብቻ ነው እንጂ እነዚህ እንትኖቹ ይሄንኛው ይሄ ለብቻው አንድ ክላስ ነው፣ ከዛኛው ጋር አይገናኝም ማለት ነው ለየብቻ የተሰሩ ናቸው። መስቀያ ከፈለጋቸው የማንደኛው ፓርቲሽን ያነሰዋልና በረጅሙ ለጅልባብ ምናምን እንደሚሆን እንደዛ ይደረጋሉ ማለት ነው። ይህንኛው ያው ከለሩን እንዳይጨውት ለየት ይላል። በነገራችን ላይ ይህንኛው አልጋ የእሱ ትልቅ አልጋ ነው። ሜትር ከሰማንያ አልጋ ነው የእሱ ሜትር ከሰማንያ ነው። ረጅም ነው። ወደዚህ ሜትር ከዘጠና አልጋ ነው የሰራ ነው እሱ ያው በተዛዙ ሰፊ እንዲሆን ለስለፈለገ ነው። ሌላ ነገሩ አንድ አይነት ነው። ብዙም እዚ ላይ አልጋው ላይ ያለ አብራራውላችሁ የከለር ልዩነት እና የሜትር ልዩነት ነው። እና ሚስጥራዊ፣ እዚ አካባቢ ብዙ ጊዜ ሚስጥር ሚስጥር ስላላችሁ የሚስጥር ቦታ አይታይም። እኔ ባታሳዩ ነው። መርጠው እዚ ላይ ብዙ ቦታ ሚስጥራዊ ቦታዎች አሉ። አንዲትም ቦታ ላይ ሚስጥራዊ ቦታው እዚ ነው ብለን አናሳይም። ለምን? ያ ሚስጥራዊ ቦታ ለባለቤቱ ብቻ ነው የምናሳየው ማለት ነው። ሚስጥር የተባለው ለምንድን ነው? እና በዚህ አጋጣሚ ሚስጥራዊ ቦታ የሆነ ባለሙያዎች ባታሳዩ ጥሩ ነው። በቃ ሚስጥራዊ ያለ ሚስጥራዊ ነው። ማወቅ ያለበት ባለቤቱ ብቻ ነው እንጂ እኔም ያም ሁሉም ካወቀው፣ እያንዳንዱ ቦታ ላይ ሚስጥራዊ ሊኖረ ይችላል። እነሱ አድርግልኛል ሚስጥራዊ ቦታ የት ጋር እንዳልኩላቸው እንኳን ሳልነግራቸው አድርጌ ሚስጥሩ ቦታ እዚህ ጋር ነው ስላቸው በጣም ነው ደስ ያላቸው። እና ሚስጥራዊ ቦታውን አታሳዩ። ከፈለጋችሁ ሚስጥራዊ ቦታ ይደረግል ብላችሁ ዘዙ አደርግላችኋለሁ በነገራችን ላይ ለብዙ ልጆች አድርጌ ላችኋለሁ ግን እዚህ ቦታ ነው ብዬ ቪዲዮ ላይም ሰርችበት አላውቅም እስከ ዛሬ ብዙ ጊዜ እናገራለሁ ብላለሁኝ እየረሳሁት ቪዲዮ ላይ አሁን ራሱ ከመጀመሪያ አካባቢ ነገራችኋለሁ ብዬ ረሳትና ወደ መሀል አካባቢ የሆነ ነው ቪዲዮን ያው እስከ መጨረሻው ተከታትሉኝ ያልኳቸሁ ልጆች ልትሰሙ ትችላላችሁ ላልሰሙት አሰሙ ሚስጥራዊ የዚህ ላይም አለው ቁም ሳጥኑ ላይም አልጋው ላይም የትም የትኛውም ቦታ ላይ መደረግ ይችላሉ ሚስጥራዊ ቦታ ግን ድብቅ ነው ማለት ነው። ስሙ ራሱ ሚስጥር አይደለም በቃ ስለዚህ፣ ሚስጥራዊ ቦታ ናታሳዩ ሚስጥራዊ ቦታ አለው። በእያንዳንዱ እቃው ላይ ሚስጥራዊ ቦታዎች አሉት። ስለዚህ እነሱን ደግሞ አሳልፈን አንሰጥምላችኋለሁ። ማዘዝ የምትፈልግ ልጆች ካላችሁ እንደዚህ ያማረ የተዋ በቃዋ በእስማኤል ፈርኒቸር እዛ ጋር የምታዩትም ኮንቲነር ነው። ኮንቲነር በአጋጣሚ እሱን መሰራላችኋለሁ ቪዲዮ እዚጋ ጋር ስንመጣት ደግሞ መጅሊስ አለኝ። በዚ አጋጣሚ ያስገባላቸሁ ብዬ ነው። ይህ መጅሊስ ዲስካውንት አድርጌው ነው ለከስተመሮች ለደንበኞች ማለት ነው። በዚ አጋጣሚ ይህን መጅሊስ አስር ሜትር ነው መስወድ ለምትፈልጉ አሁኑ ደውሉልኝ። ወዲያው ማንሳት ትችላላቸሁ። በጣም የሚያምር መጅሊስ ነው። አስር ሜትር ነው። ባለ 30 ቴክነስ ነው። በ30 ቴክነስ የተሰራ ነው። ከታች በጣውላ ነው። ከላይ በወንድር ነው። በጣም የሚያምር ሻን የሚያደርግ ልብስ ነው። ይሄን መጅሊስ መውሰድ ከፈለጋችሁ አሁን ኑ ፈጥናችሁ አናግሩኝ። እድለኛ ወደ ቤቱ ያስገባው በዲስካውንት ማለት ነው። እዚህ ጋር መሳቢያዎች እንትኖች ናቸው። ውስጡ ፋይበር እንት ነው፣ በየብቻ ነው ጨርቅ ሴፍቲ ያለው ሲቆሽባችሁ እጅ ወለቅ አድርጋችሁ ታጥቦታላችሁ ማለት ነው። እና በጣም የሚያምር ልብስ ነው። ይሄን መጅሊስ እንዳያመልጣችሁ። በሁለት ኮርነር ነው። ስንት ነው ያልኳችሁ? አስ አስር ካሬ ነው። አምስት በአምስት ከፈለጋችሁ ስድስት በአራት ይሆናል። እንደ ተመቻችሁ ይገባላችኋል። ሲሰራ ምቹ አድርገን ነው የሰራነው። ለአስር ሜትር ቤት ውስጥ እንዲገባ ነው። ሁለት ኮርነር ያለው ነው። በጣም ያምር ነው። እንደምታዩት ነው። ይሄንን እጅ ላይ አለ። እዛ ጋርም ሶፋ አለ። ሶፋውን መውሰድ የምትፈልጉ ልጆች ካላችሁ ሶፋን ዲስካውንት አድርግላችኋለሁ። ኤል ሶፋ ነው። መሸጫ ቦታ ነው ያለው። መሸጫ ቦታችን ቄሚሴ ነው። ሬፍቲ ቫሊ ፊት ለፊት ነው። ትልቁ መስጊድ ላይ ነው የገበያ ቦታችን። እንደዚህ የአማርና የተዋበቃዎች አለ ከእናንተ የሚጠበቀው ወደ እስማኤል ፈርኒቸር ጎራ ማለት ነው። አበርታቱን። እስኪ ፎሎ እያደረጋችሁ ቲክቶካችንን ዩቲዩባችንን ሰብስክራይብ ያደረጋችሁ የስራ ሞራላችንን አነሳሱ። ላለው ስንሰራ ለራሳችን ብለን ነው የምንሰራው። ጽድት ያለ ነው እና ይህን ይመስላል የዛሬ ውሏችን። ደሞ ቀጣይ አዳዲስ ስራዎች አሉ። እነሱም አዳዲስ ስራዎች ሲወጡ ደግሞ ወደ እናንተ እንዲደርሳችሁ የደውል ምልክት እየተጫናችሁ ሰብስክራይብ አድርጉ። ይገር በጣም ነው የሚጠቅማችሁ ለምን? ይሄ ቁም ነገር የሆነ ነገር ነው። ለቤታችሁ ተጨንቃችሁ የምታዙት ነገር ስለሆነ ማለት ነው።